ሌላኛውን ጉዳይ ደግሞ እንመልከት። በአርሰናልና በሚኬል ሜሪኖ በኩል ያለውን ጉዳይ እናንሳ። የአርሰናል ቡድን እንዴት እንደተሰራ የሚያሳይ ይመስላል። ምክንያቱም ከአጥቂዎቹ ጉዳት በኋላ ይህንን ተጫዋች ነው እየተጠቀመበት ያለው። ደግሞ ጥሩ ምልክቶችን እያየን ነው አደለ? የተጫዋች ጎሎችን እያስቆጠረ ነው ያለው። ስለ ቡድኑ ምን ይነግረናል የሚለውን ግን እንመልከት አልክ ነው። የሚኬል ሜሪኖ ጉዳይ በጣም ያልተጠበቀ አገልግሎት ነው እየሰጠ ያለው። እንግዲህ ባለፈው የሪያል ማድሪድ ሁለት ጨዋታዎች ላይ አንደኛው ጨዋታ ላይ በጣም ግሩም ጎል ያስቆጥሯል። የራይስ ቅጣት ምቶች የበለጠ ርዕስ ሆኑ እንጂ የሜሪኖም ጎል በጣም ውብ ጎል ነበር፣ ግሩም አጨራረስ ነበር። በመልሱ ጨዋታ ደግሞ የማርቲኔሊ ና የቡካዮ ሳካ ጎሎች ሲቆጥሩ ሁለት ሌሎች ግሩም አሲስቶች ሰጥቶ ነበር። የፍጹም ቅጣት ምትም የተገኘው እሱ ላይ በተሰራ ጥፋት ነበር። ሪኢንቨንት ተደርጓል ይሄ ተጫዋች። ፕሌቶ በሁለተኛ መጽሐፉ የሪፐብሊክ ሁለተኛ መጽሐፉ ላይ ኔሰሲቲ ዘማዘሮቭ ኢንቨንሽን ይል አስፈላጊነት የፈጠራ ሁሉ እናት ነው እንደ ማለት ነገር በጥሬት በቃል በቃል ትርቁ። ካይ ሃቨርትዝ በመጎዳቱ ምክንያት ነው ወደ እንደዚህ አይነት ኢንቬንሽን የገባው ወይም ሪኢንቬንሽን የገባው ሚኬል አርቴታ። ምክንያቱም ካይ ሃቨርትዝ ራሱ የአስር ቁጥር እና የስምንት ቁጥር ቅይጥ ሀይብሪድ ነው የነበረው፣ ግን ዱባይ ላይ አርሰናል ዝግጅት ሲያደርግ ተጎዳ እና አሁን ይመለሳል ይባላል። የመጨረሻዎች ጥቂት ጨዋታዎች ላይ ሊጫወት ይችላል ግን ያው ከአብዛኛው የውድድር ዘመኑ ተሳትፎ ውጭ ሆነ። ዤሱስ ደግሞ አስቀድሞ ከማንቸስተር ናይትድ ጋር በተደረገ የፌካፕ የጃንዋሪ አጋማሽ ጨዋታ የኤሲኤል ጉዳት ገጠመውና እሱ ደግሞ ከዛም የረዘመ ጊዜ ከሜዳ ራቀ። በወቅቱ ለተወሰነ ጊዜ ሚኬል አርቴታ ጋብርኤል ማርቲኔሊም እንደ አማራጭ በአጥቂነት ሊሞክሩ አይችልም ነበር፣ ምክንያቱም ጋብርኤል ማርቲኔሊም ተጎድቶ ነበር። ሳካንም ሴንትራል ቦታዎች ላይ ማጫወት አይችልም፣ ምክንያቱም ሳካም መቶ አንድ ቀን ነው በድምር ከሜዳ የራቀው፣ ከሶስት ወር በላይ ማለት ነው። ስለዚህ ሁለት ምርጫዎች ነበሩት። የገበያውን ምርጫ ስለትወ ማለት ነው። አርሰናል ፍላጎት ይሁን ገበያው ስላልፈቀደ ጥር ላይ ተጫዋች አላመጡ። ስለዚህ የግድ የውስጥ መፍትሄ መፈለግ ነበረበት። ሁለት ሰዎች ሞከረ። አንደኛው ሊያንድሮ ትሮሳርን በሀሰተኛ ዘጠኝ ቁጥርነት መጠቀም ነበር። እሱ በመጀመሪያው ጨዋታ ሰባ ደቂቃ ውስጥ በተለይ እንደ ሌስተር ካለ በሎ ብሎክ ከተጫወተ ቡድን ጋር አልሆነም። ስለዚህ ወደ ሌላኛው መፍትሄ መሄድ ነበረበት። ራሂም ስተርሊንግ ራሱ የሲቲ ምክትል አሰልጣኝ በነበረበት ጊዜ ጓርዲዮላ በሀሰተኛ ዘጠኝ ቁጥርነት አሰልፎት ያውቃል። ግን ስተርሊንግ አሁን እንደምናየው በተለይ በራስ መተማመን በኩል በጣም ወርዷል። የቀደመው ፍጥነቱም እንደ ድሮ የለም። ስለዚህ ራሄም ስተርሊንግ ግን እንደው እንደ ጠንካራ አማራጭ ማየት አስቸጋሪ ነበር። ስለዚህ ትሮሳርን ሞከረ እና ምንድ ነው እንግሊዞቹ አንድ ኔሴሲቲ ዝሎ የሚሉት አለ አቃ እንደዛ አይነት ነገር አስፈላጊ መሆን ሲጀምር የግድ ከሳጥን ውጭ ወጥቶ ማሰብ ነበረበት፣ ምርጫ የለውም። ስለዚህ ሰጀስ ካላፊዮሪ ሳይቀር ላጥቂነት ሰጀስ ተደርጎ ነበር የተለያዩ ቦታ ላይ መጫወት የሚችል ተጫዋች በመሆኑ የተነሳ ግን ሜሪኖ ስላልገመተ ጋዜጣ ላይ ነው ያነበበው ዘጠኝ ቁጥር ሆኖ ሊጫወት እንደሚችል። አንድ የእንግሊዝ ብዙኃን መገናኛ ሚኬል አርቴታ አሁን አማራጮቹን በሙሉ ስላጣ ሜሪኖን በአጥቂነት የመሞከር ሀሳብ አለ። አርቴታን ሁለቱ ሚኬሎች ከመነጋገራቸው በፊት ጋዜጣ ላይ ነው ስሙ በአጥቂነት ሰጀስ ሲደረግ የሰማ አያውቅም፣ ከዛ በፊት ወይም አልጠረጠረ እና እዛ የሌስተር ጨዋታ ላይ የትሮሳር ሙከራ አልተሳካም። ትሮሳር ተጫውቶ ያውቃል በሀሰተኛ ዘጠኝ ቁጥርነት ግን ብዙ የሚያስኬድ ኤክስፐሪመንት አልነበረም። እሱን ወደ መስመር አወጣ ራይም ስተርሊንግን አስወጣ፣ እና ሜሪኖን ዘጠኝ ቁጥር አድርጎ ተጠቀሙ። ሁለት ጎል አስቆጠር። ይሄ በፊት የሲዲ አሚጎ ቡድን ውስጥ ናቫራ ውስጥ በነበረበት ጊዜ ለመጨረሻ ጊዜ ዘጠኝ ቁጥር ሆኖ የተጫወተ ተጫዋች ማለት ነው። እሱን ብቻ በተመለከተ ሌሎች ፕሮግራሞችንም ስለሰራን ብዙ አላነሳም፣ ግን በዛ ሚና በጣም ጠቃሚ ሆነ። ሌስተር ላይ እዛ የመጀመሪያ ጨዋታ ላይ ሁለት ጎል አስቆጠረ። ቼልሲና ፉልሃም ላይ ጎሎች አስቆጠረ። ፔስቪ አይንድሆቨን ላይ ጎል አስቆጠረ፣ አሲስትም ሰጠ። ደግሞ በትልቁ የሪያል ማድሪድ ጨዋታ በሁለቱም ጨዋታዎች ኢምፓክቱ በጣም ከፍተኛ ሆነ። አሁን ይሄ ለምሳሌ ለኒውካስል ደጋፊዎች ማይታሰብ ነበር። የኒውካስል ተጫዋች ሆኖ ተጫውቷል ከዚህ ቤት ሚኬል ሜሪኖ ነው፣ ግን በ25 ጨዋታ አንድ ጎል ብቻ ነው ያስቆጠረ በአንድ ሲዝን ብዙ ጎል ያስቆጠረው ለኦሳሱና በሴጉንዳ ዲቪዚዮን፣ ስፔን ሁለተኛ ዲቪዚዮን ሰባት ጎል ያስቆጠረበት ነው የሱ ቤስት ስኮሪንግ ሲዝን። ግን አሁን ከካይ ሀበት መጎዳት በኋላ ሜሪኖ ከማን በላይ ጎል አስቆጥሯል መሰለኝ በቻምፒዮንስ ሊግ ምናምን ከሃሪኬን ከራፊኛ እና ከላውተሮ ማርቲኔዝ በላይ ጎል አስቆጥሯል። በቅርብ ጊዜ ጎል በማስቆጠርም ቢሆን በጣም ጥሩ ሁኔታ ነው ያለው። ግን አንድ መረዳት ያለብን የአርሰናል ቡድን የተገነባበት መንገድ ወይም ተጫዋቾች ሲያመጣ፣ የዚህ ዓመት ለምሳሌ የአርሰናል ትልቁ ክስተት ማን ማይልስ ሉዊስ ኬሊ ነው አይደል? የትልቅ አዲስ መጪ ክስተት ማናቀው እና በጣም ሰርፕራይዝ ያደረገን ተጫዋች በዝውውርም ያልመጣ ከአካዳሚ የሚወጣ ተጫዋች፣ ግን ሚኬል ማይልስ ሉዊስ ኬሊ ምንድን ነው የመስመር ተከላካይ ነው። ግን የመስመር ተከላካይ ሆኖ አይደለም ያደገው። ከአካዳሚው ግራጁዌት ሲያደርግ የመስመር ተከላካይ አልነበር፣ ስድስት ቁጥርና ስምንት ቁጥር ሆኖ መጫወት የሚችል አሁን እኔ ምን ያለሁ እዚህ ውስጥ አንደኛ አርቴታ ደንበኛ የሲስተም አሰልጣኝ ነው እንደምታውቂው። ግን በሲስተም ውስጥ ተለዋጭነት የተለመደ አይደለም። በሱ በኩል ለምሳሌ ጓርዲዮላ ኦቨርቲንክ ማድረግ ይባል ምን ይባል በጣም የተለያዩ ኤክስፐሪመንቶች ይሞክራል። ሚካኤል አርቴታ በአራት ሶስት ሶስት መጫወት ከጀመረበት ጊዜ ወዲህ ያን ያህል ድራማዊ ለውጦች አያደርገ። እኔ እንዲያውም አንድ ለውጥ አደረገ ምለው ከኦደ ጋርድ መጎዳት በኋላ ፎር ፎርቱ መጫወት የጀመረ የቢግ ማሊትልማን ኤክስፐሪመንት የጀመረ ሰሞኑና ሀቨትንና ትሮሳርን እንደ አጥቂዎች መጠቀም የጀመረ ሰሞን ከዚያ ውጪ ብዙ ለውጥ አያደርግም። እንደምታቂው አንዳንዱም ጥያቄ ለምን እንትናን እዚህ ቦታ ላይ ሞከረውም የሚል ጥያቄ ነው። አሁን ይሄኛው ቅድም እንዳልኩት እንደ ፕሌቶ አነጋገር ማለት ነው፣ ነሰሲቲ ወደ እንደዚህ አይነት ነገር ውስጥ አስገባው ና ሰራ። ግን እኔ ምን ያለው ማይልስ ኬሊን የጠቀስኩት ሚካኤል አርቴታ ዩኒቨርሳሊስት ተጫዋቾች ነው የሚወዱ። አሁን አንዳንድ አሰልጣኞች አሉ ስፔሻሊስት ተጫዋች የሚወዱ ለምሳሌ በቃ ፉልባክ ፉልባክ ፉልባክ የሆነ ደንበኛ የመስመር ተከላካይ የሚወዱ አሰልጣኞች አሉ ሚኬል አርቴታ ፉልባክ ብቻ አይደለም የሚፈልገው ፉልባክ እና ሚድፊልደር ነው በአንድ ተጫዋች ውስጥ ማግኘት የሚፈልገው እኔ ሚኬል አርቴታ የአርሰናል አሰልጣኝ ከሆነ አንድም ስፔሻሊ ዘጠኝ ቁጥር ለምሳሌ አላስፈረም በ ናይን ሪል ናይን የሚባል አላስፈረም ያመጣቸው አጥቂዎች እነማን ናቸው ቡድን ውስጥ የቆዩት ነበሩ ኦባሚያንግ ና ላካዜት እና ንኬቲያ የእሱ ምርጫዎች አይደሉም እነዚህ ቡድን ውስጥ የነበሩ የወረሰው ኢንሄሪት ያደረገው ስኳድ ነው እሱ ከዚያ ግን ጄሱስን አመጣ ጄሱስ ዘጠኝ ቁጥር አይደለም ጄሱስ ሀሰተኛ ዘጠኝ ቁጥር ሞባይል በአንድ ጨዋታ ውስጥ የተለያዩ ስፔሶች ኦኩፓ የሚያደርግ የተለያዩ ስፔሶች የሚሰ ተጫዋች ነው ዘጠኝ ቁጥር አይደለም ስለዚህ በሚና ኢንተርፕሬቴሽኑ ካየሽው አንድ ተጫዋች ብቻ አይደለም ቀኝ ላይ ግራ ላይ ዲፕ ቦታ ዘጠኝ ቁጥር ቦታ አራት አምስት ቦታ የምታገኙ ለፍሉዊዲቲ በጣም የሚጠቅም ተጫዋች ሀቨርትዝም አጥቂም አይደለም ሲመጣ ለስምንት ቁጥርነት ነው የመጣ ሜሪኖም እንደዛው አጥቂ አልነበረም ሲመጣ ቅድም እንዳልኩት ነሰሲቲ ነው እዚያ ቦታ ላይ እንዲጫወት ያደረገው። ግን በሁሉም የሜዳ ክፍል ብታይ ዋይት ስንት ቦታ ነው የሚጫወተው? የቀኝ ተከላካይም የመሀል ተከላካይ ከመሀል ተከላካዮቹ በስተቀር ሚኬል አርቴታ ስፔሻሊስት ተጫዋች አለምንም። ራይስ ምንድን ነው? ስድስት ቁጥርም ስምንት ቁጥርም በፓርቲ ያለመኖር ስድስት ቁጥርን ያለምንም ችግር መሸፈን የሚችል ተጫዋች ነው። ግን ደግሞ አሁን ያለፈው አንድ አመት ገደማ ስምንት ቁጥር ሆኖ ደንበኛ የቦክስቱ ቦክስ አማካይን የሆነው አብዛኞቹ ተጫዋቾች ከአንድ በታች ከአንድ በላይ ቦታ መጫወት የሚችሉ ነው። ከሀላፊ ወሪ አራት ቦታ መጫወት ወይ ሶስት ቦታ መጫወት ይችላል። ስፔሻሊስት አርሰናልን ስታይ የዛ ቦታ ተጫዋች ብቻ ነው የምትዩ ተጫዋች ጋብርኤልና ሳሊባን ብቻና ግብ ጠባቂው ራያን ብቻ ነው። ሌሎቹ በሙሉ የተለያዩ ቦታዎች ላይ መጫወት ይችላሉ። ይሄ ከአሰልጣኙ የዩኒቨርሳሊስት የቶታል ፉትቦል ሀሳብ የሚቀዳ ነው። የተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾችን ይጠቀማል። ሜሪኖ ለዚህ ነው። እሱ የሚለው በኮንሰፕት ብዙም የተለየ አይደለም፣ ይል ዞሮ ዞሮ በተጋጣሚ የሜዳ ክፍል ላይ ነው ረጅም ጊዜ የምናሳልፈው። ስለዚህ ስምንት ቁጥርም ቢሆን አብዛኛውን ጊዜ የተጋጣሚ ሳጥን ውስጥ ማሳለፍ አይቀርም። ስለዚህ ፕሪንስፕል ኦፍ ፕሌይ ብዙ የተለየ አይደለም፣ ይል ዞሮ ዞሮ ስፔስ የመያዝ ስፔስ የማጥቃት ጉዳይ ብቻ ነው ስለሚል እና ይሄ ቡድኑ ስለተገነባበት መንገድ እና ቡድኑ ስላለው የሞራል ኳሊቲ የሚናገር ይመስለኛል። እና ሁሉንም ተጫዋቾች በተመለከተ እና የቡድኑ ግንባታ በተመለከተ ሳያብራራው አይቀርም ይሄ።